መዳም ቤት የምትኖሩ እህቶቼ እነዚህ ስድስት ነገሮችን አብዝታችሁ ተጠንቀቁ ማለት ነው። ምክንያቱም በጣም ብዙ እህቶቻችን በሞት እያጣናቸው ነው። ድንገት ሞታደረች አደረች፣ ተገኘች አተገኘች፣ ሬሳዋ ወደ ሀገር ቤት ገባ ምናምን የሚሉ ነገሮች ዛሬ ጤነኛ ናት፣ ነገ ግን ህይወቷ አደጋ ላይ ሆኖ እናገኘዋለን ማለት ነው። በመጀመሪያ ግን እነዚህ ስድስት ነገሮችን ከመናገሬ በፊት ለእናንተ ማሳስብ የምፈልገው ይህን ቪዲዮ በላይክ ብትጀምሩት ለብዙ እህቶች ይደርሳል ላይክ ሽር ሰብስክራይብ እያደረጋችሁ ለወዳጅ ዘመዶቻችሁ ለጓደኞቻችሁ አድርሱ። አንደኛ አንደኛ ልንገራችሁ ማለት ነው። አንደኛ ሞዴሳችሁ የተጠቀማችሁበትን ሞዴስ ሽንት ቤት ውስጥ አታስቀምጡት። ባስኬታችሁ ውስጥ አታስቀምጡት። በፌስታል ቁጥር ጥር አድርጋችሁ ቀጥታ እዝባላ ውስጥ በቃ የምትጥሉት እዝባላ ትልቅ እዝባላ ውስጥ ለምን ማንም አያገኘውም ማለት ነው። ያለበለዛ ህይወታችሁ አደጋ ላይ ነው። ሁሉም እንደዚህ ያደርጋል እያልኳችሁ አይደለም፣ ግን እኛን ለመጉዳት እኛን እዛ ቤት ውስጥ ለማስቀረት እነዚህን ነገሮች በመጠቀም በሽተኛ ያደርጉናል ማለት ነው። ጥንቃቄ አሪፍ ነው። ሁለተኛው ደግሞ ጸጉራችን የጠጉራችሁ ዘለላ ማበጠሪያ ላይ የቀረ ሆነ መሬት ላይ ረግፈውን ልቅምቅም አድርጋችሁ ሽንት ቤት ላይ ፍላሽ አድርጉት። ወይም ደግሞ ሽንት ቤቱ ይዘጋል ይበላሻል ብላችሁ ካሰባችሁ በተመሳሳይ ሁኔታ እንደ ሞዴሱ በፌስታል ቁጥር ጥር አድርጋችሁ ቆሻሻ ውስጥ ጨምሩ። ኩሽና ቆሻሻ ውስጥ ለምን? ይሄም አደጋ ከሚያደርሱብን ነገር አንዱ፣ ለምን ይሄን ነገር ተጠቅመው ሲሄር ያሰሩብናል። ጸጉራችን ማለት ነው። ሶስተኛ ፓንታችሁ ፓንታችሁ አይዝረክረክ፣ ልብሳችሁ አይዝረክረክ፣ የምትለብሱትን ልብስ የምታረጉት ፓንት አይዝረክረክ። ስላችሁን ያሁን ጥሩ ሆኜ ወይም ጥሩ አለባበስ ኩል የሆነ አለባበስ ለብሻ አይደለም። ገብቷችኋል። ግን ማስጠንቀቅ ያለብኝ ምንድን ነው፣ ለምሳሌ ፓንታችሁ በተለይ ሻወር ስትገቡ እዛው አጥባችሁ አስጦት ሌላ ቀይሩ። በተመሳሳይ ሁኔታ ሌላ ጊዜም ሻወር ስትገቡ ያኛውን የታጠበውን ለብሳችሁ ያኛውን አጥባችሁ አስጦት፣ እንደዛ እያደረጋችሁ ተጠቀሙ። ምክንያቱም ፓንት፣ ሞዴስ፣ ጸጉር ሶስት ነገር ነግሬያችኋለሁ። በነዚህ ነገሮች ድግምት እየተሰሩ ነው። ይህ አረብ ሀገር ብቻ ሳይሆን ኢትዮጵያም ጭምር ነው። ምላችሁ ተጠንቀቁበት ማለት ነው። ሌላ ደግሞ በአሁኑ ሰዓት ክፍላ ገብታ መውታደረች ምናምን የሚሉ ነገሮች በተለይ ዱባይ ውስጥ በስተዋል አይደለ። ምግባችሁ፣ ለምሳሌ ምግብ እየበላችሁ ከተጠራችሁ ያንን ምግብ ተመልሳችሁ ሰሀን ላይ የተደረገውም ተመልሳችሁ እንዳትበሉት። ወይም ምግብ እየበላሁ ነው ብላችሁ መልስ መስጠት። ምግብ እየበላሁ ነው ግን አጋጣሚ ብድግ ብላችሁ ከሄዳችሁ ተመልሳችሁ መጣችሁ እንዳትበሉት። በቃ አታውቁም ማን እንደሚበቀላችሁ። ሰው አይታመንም በአሁኑ ሰዓት ማለት ነው። ሀታ ሻይ ሚሆን ውሃ ሚሆን ጀምራችሁት ድንገት ከተጠራችሁ ድፉት፣ አትጠቀሙት፣ አትጠጡት፣ ይቅርባችሁ። በቃ ከህይወታቸው የሚብስ ነገር የለም። እነዚህ ነገሮች አረብ ቤት ብቻ ሳይሆን የትም ቦታ ቢሆን ተጠንቀቁ ነው የምላችሁ። የምሬን ነው። ተጠንቀቁ የትም ሆቴል ብትሄዱ፣ ከጓደኞቻችሁ ጋር ብትሄዱ፣ ከማንም ጋር ብትሄዱ፣ ኢትዮጵያ ሆናችሁ፣ አረብ ሀገር ሆናችሁ እነዚህ ነገሮች መጠንቀቅ መቻል አለባቸው፣ እራሳችን መጠበቅ መቻል አለብን። ብዙ ጊዜ ምግቤ ላይ መደን ተጨምሮብኝ እንደዚህ እንደዚህ ሆኜ የሚሉ ሰዎች ሰምታችሁ ታውቃላችሁ። መቼም ጠረተኝ ምናምን እንደማትሉኝ ተስፋ አደርጋለሁ ማለት ነው። በጣም ተጠንቀቁ ነው ምላችሁ። እና ምንድን ነው ሌላ በተጨማሪ ደግሞ በሳውዲ አረቢያ የተከሰተ ነገር ልንገራችሁ። አራት ጓደኛሞች ናቸው አንድ ላይ ይሰራሉ ማለት ነው። ከዛ በኋላ ይሄ ደግሞ የሌባ ስታይል ነው ምነግራችሁ፣ ሌባ ሌላ ከለር ሌላ ልብስ ለብሶ መጥቷል። በተለይ አንድ ላይ የምትሰሩ ተጠንቀቁ። ታ ሌላ ሰራተኛ ካለ ደሞዛችሁ የምታስቀምጡበት ቦታ አንዷ አንዷ ማወቅ የለባትም፣ ገብቷችኋል? ክሎዝ ከሆናችሁ የራሳችሁ ጉዳይ ነው፣ ግን ደግሞ እኔ ማስጠንቀቅ ስላለብኝና ሌላ እህቶች ላይ የደረሰው እናንተ ላይ እንዲደርስ ስለማልፈልግ ነው። ከዛ በኋላ አራት ሆነው ይሰራሉ። አንዷ አስራ ሁለት አመት ቁጭ ብላለች፣ አንዷ ደግሞ ዘጠኝ አመት አንዷ አዲሷ ደግሞ ዘጠኝ ወር የዘጠኝ ወራ ምን ትላቸዋለች? እቁብ እንሰብስብ ጥሩ ነው እና ምናምን ትልና እቁብ ይሰበስባሉ። ከዛ የመጀመሪያው ዙር እቁብ በሰላም ተጠናቀቀ። ሁለተኛ ዙር እቁብ እንጠላ፣ አሁንም እኔ እኮ ብር መያዘች ያልኩት በእቁብ ምክንያት ነው ትላቸዋለች። እነዛ ሁለቱ መጀመሪያም ስለጣሉ ታውቃላቸው። እኛ አረብ ሀገር ሴቶች በጣም እንተማመናለን፣ እንወደዳለን፣ እንረዳዳለን አብዛኞቻችን ግን ቀጣፊዎችም ስላሉ ነው እና ከዛ በኋላ እሺ ይሉና እንደገና ይሰበስባሉ። በሁለተኛ ዙር እች የዘጠኝ ወሯ ምን ትላለች? እኔ እንትና ቤተሰቦችን መኪና ሊገዙ ስለሆነ ብር ስላንሳቸው ይሄ ቁብ እንስጡኝ፣ ኦረዲ የመጀመሪያው በሰላም ስለጠናቀቀ ሁለተኛ ዙር የመጀመሪያውን ሰጧት ማለት ነው። እቺ ልጅ በሰጧት አንድም ቀን ሳታደር በማታ እነሱ ሁለቱ ልጆች በተኙበት ጓዘን ጠቅላ ትወጣለች። ደግነቱ ደግሞ ምንድን ነው፣ ከዛ በፊት እንጀራ የመጣላቸው ሰዋክ ነበረች ሌባዋ የምታውቀው ሹፌር ነው። ራሱ ያን ያቺ አስራ ሁለት አመቷ የሹፌርን ቁጥር ሴፍ አደርገዋለች። እንደዛ አደርጋቸው ስትወጣ፣ እነሱ ሰዋኩ ጋር ደውለው እንትና እኮ እርፍት ወጥተ ነበረ እኛ መውጣት እንፈልጋለን ቤቷ ታውቀዋለን ምናምን አወራ አውቀዋለሁ ምናምን ብሎ ቀጥታ ቤቷ ይወስዳቸዋል። ሱኩራን ላያችሁ፣ የሰው ሀቅ ብቻ አትብሉም። ቤቷ ሲወሰድ እሷ ሌላ ቦታ ልትጠፋ ሻንጧ ምናምን ሁሉ ነገረውን አስተካክለ እዛ ሁለቱ ልጆች ከች ብለው ያዟት፣ ብራቸውንም ተቀበሉ እና ከዛ በፊትም የኢጃዛ ቤት ኢጃዛ ቤት እቃ የሚያስቀምጡ ልጆች ኳሊቲ ኳሊቲ እቃቸውን ሰርቃ ወደ ኢትዮጵያ ልካልባቸዋለች አሉ። እና በጣም ተጠንቀቁ ለማለት ያክል ነው። ይቅርታ አድርጉልኝ። ምናልባት ተስማምታችሁ ምናምን አብራችሁ ተዛዝናችሁ የምትኖሩ ንጹሕ ሰዎች አላችሁ አውቃለሁ። ግን በዛ ልክም ደግሞ ቀጣፊዎች፣ ሌባዎች በአሁኑ ሰዓት በዝተዋል። እኔ ለዛ ነው ይህን መልዕክት ያስተላለፍኩት። በኋላ ጠፍቶብን ወይም ተሰርቀን ተበልተን እይዬ ከማለታችን በቃ አሁን ነው ይሄን መልእክት ሰምታችሁ ብትጠነቀቁ መልካም ነው ብዬ ስላሰብኩ ነው ይሄን ነገር የነገርኳችሁ። ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁኝ። በቀጣይ ደግሞ ባህሪ ቪዲዮ እንደምመጣ ልጠራጠር መወዳችኋለሁ፣ እና ራሳችሁን ጠብቁ ለማለት አህል ነው። አላህ ይጠብቃችሁ። ግን ከአላህ በታች ደግሞ እኛ ራሳችን መጠበቅ ሰበብ ማድረግ አለብን። እና ለቻነሉ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትርሱ። ለምን ለብዙ እህቶች እንዲደርስ ነው የምፈልገው ይሄን መልእክት ማለት ነው። ምክንያቱም በጣም ብዙ በርካታ እህቶች ምንም አይነት ኢንፎርሜሽን የሌላቸው ሰው ወዳድ ንጹህ አሉ። እነሱ ናቸው በተለይ አሁን ላይ እየተጎዱ እየተበሉ ያሉት ማለት ነው። እና እነሱ ደግሞ እንደዛ እንዲጎዱ አልፈልቅም ነው አከብራችኋለሁ። በቃ ቻው።